እስከዚህ ሰዓት አድረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስተ እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም አራተኛው ሳምንት መጻጉ ተብሎ ተሰይሟልና፣ ስለምን መጻጉ ተብሎ ተሰየመ? በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው። የሚመክረን እግዚአብሔር ነው። የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳዊነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቤተ ክርስቲያናችን ታላቁን የአብይ ጾም በስምንት ሳምንታት ከፍላ ስምንቱንም ሳምንታት ደግሞ በቅዱስ ያሬድ አማካኝነት የየራሳቸው የሆነ ስያሜ ሰታ በዛ ስያሜዎች ውስጥ ደግሞ እኛ ምእመናኖቿን በደንብ በስፋት ታስተምርበታለች ማለት ነው። እንግዲህ የመጀመ የመጀመሪያውን የአብይ ጾም ሳምንት ዘወረደ ብላ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾመ፣ ጸለየ፣ እንደዚሁ ደግሞ ተሰቀለ፣ ሞተ፣ ተነሳ የሚለውን ከማለታችን አስቀድሞ ከሰማያት ሰማያት መውረዱን ማወቅ ያስፈልጋልና ዘወረደ ወይም ደግሞ የወረደ ብላ ከሰማያት ሰማያት መውረዱን በአብይ ጾም የመጀመሪያው ሳምንት ላይ ታስተምረናለች ማለት ነው። ሁለተኛውን ሳምንት ደግሞ ቅድስት ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪው ቅዱስ እንደሆነ ቅድስና የባህሪ ገንዘቡ እንደሆነ በደንብ ታስተምራለች። በተጨማሪም ደግሞ ስለ ሰነበታት ቅድስና ታስተምረናለች በሁለተኛው የአብይ ጾም ሳምንት ማለት ነው። ሶስተኛው ሳምንት ላይ ደግሞ መኩራብ ብላ ስይማ የታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ እየገባ ስለ ማስተማሩ ማስተማር ብቻም ሳይሆን ደግሞ በቤተ መቅደስ ያሉትን ሻጭ ለዋጮችን፣ ርግብ ሻጮችን፣ ለዋጮችን ሁሉ ጅራፍ አበጅቶ እየገረፈ ማውጣቱን፣ ቤተ መቅደሱን ማጽዳቱን ማክበሩን ማስከበሩን፣ በደንብ በስፋት በአብይ ጾም ሶስተኛው ሳምንት ላይ ታስተምረናለች ማለት ነው። እነዚህ ያለፉትን ደግሞ በባለፈው ትምህርቶቻችን ላይ ተማምረናልና አንደግማቸውም ወደኋላ መለስ ብላችሁ መመልከት ትችላላችሁ። በዛሬው ትምህርታችን ላይ ደግሞ የአብይ ጾም አራተኛው ሳምንት መፃጉ ተብሎ ተሰይሟል ማለት ነው። ስለምን መፃጉ ተብሎ ተሰይመ? መፃጉ ማለትስ ምን ማለት ነው የሚለውን ማወቅ ያስፈልጋልና አጥራ አድርገ እንመለከታለን። እንግዲህ መፃጉ ማለት ምን ማለት ነው ስንል መጻጉ ማለት በሽተኛ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 38 ዓመት ሙሉ በደዌ ሲሰቃይ የነበረውን ሰው ጨምሮ ሌሎችም ደዌያንን መፈወሱንና እውራንን ማብራቱን የምናስብበት ሳምንት ስለሆነ ይህ ሳምንት መጻጉ ተብሎ ተሰይመዋል ማለት ነው። እዚህ ጋር ግን ለናስተውል የሚገባን ነገር አንዳንድ ሰዎች መጻጉ ሲባል የዚያ 38 ዓመት ሙሉ ሲሰቃይ የነበረው ሰው የእርሱ ስም የሚመሰላቸው ሰዎች አሉ። ነገር ግን የእርሱ ስም አይደለም መጻጉ ብላ ቤተክርስቲያናችን የሰየመችው ለ38 ዓመት ሙሉ በሕመም ሲሰቃይ የነበረውን በሽተኛ ጌታችን መፈወሱን እንድንማር፣ እንደዚሁም ደግሞ ብዙ ደውያንን ዕውራንን፣ አንካሶችን መፈወሱን እንድናስብበት ነው መጻጉ ብላ ይህንን ሳምንት የሰየመችልን ማለት ነው። ይህንን ሳምንት ስናነሳ ታዲያ ለ38 ዓመት ሙሉ ሲሰቃይ የነበረውን ሰው ጌታችን መፈወሱን በደንብ በስፋ ቤተክርስቲያናችን ታስተምራለች። ይህ ሰው ማን ነው? እንዴት ስተፈወሰ? እንደዚሁም ደግሞ ጌታችን ወደ እርሱ እንዴት ሄደ የሚለውን ታሪኩን ከብዙ በጥቂቱ አጠር አድርገን መመልከት ያስፈልጋልና ይህንን እንማማራለን ማለት ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ በምድር እስራኤል ተዘዋውሮ በልዩ ልዩ ደዌ የተያዙትን በሽተኞች ሁሉ አድኗቸዋል። ለዚህ ነው ወንጌላዊ ቅዱስ ማቴዎስ ሲናገር እንዲህ ይላል። በማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ እንዲህ ሲል ይናግራል። የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር ይላል። የማቴዎስ ወንጌል ምዕራፍ 4 ቁጥር 23 አስተውሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን እያደረገ በምድር እስራኤል ሲዞር ከዕለታት አንድ ቀን ታዲያ አንድ ለሠላሳ ስምንት ዓመት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ በአልጋው ላይ ተኝቶ የነበረውን በሽተኛ ሰው በኢየሩሳሌም ውስጥ በምትገኘው ቤተሳይዳ በምትባል የመጠመቂያ ቦታ ላይ አገኘው። አስተውል፣ እግዚአብሔር ቤተሰቦች ሶስት ቀን አይደለም፣ 38 ቀን አይደለም። ይህ ሰው የተሰቃየው ይህ ሰው በአልጋ ቁራኛ በደዌ ዳኛ ተይዞ ከአልጋው ላይ ሳይነሳ በህመም ሲሰቃይ የኖረው ለሰላሳ ስምንት ዓመት ያህል ነው። ወገኖቼ ለሰላሳ ስምንት ዓመት ያህል በህመም ስቃይ ምን አይነት ከባድ ነው! እኔና እናንተ ግን ገና አንድ ቀን ጉንፋን ሲዘን ገና ሁለት ሶስት ቀን ስንታመም ፈጣሪ እናማረራለን። ይህ ሰው ግን ለሰላሳ ስምንት ዓመታት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ ቤትሳይዳ በምትባል የመጠመቂያ ቦታ ላይ መዳኑን ሲጠባበቅ የኖረ ሰው ነው። በዚች የጸበል ቦታ ላይ ተኝቶ ድህነቱን ለማግኘት ይጠባበቅ ነበረ። ይጠባበቅ የነበረው ይህ ሰው ብቻ አይደለም ወገኖቼ፣ ብዙ ሰዎችም አሉ። ሌሎች በተለያዩ በሽታዎች የተያዙ ብዙ ሰዎች ነበሩ። ወንጌላዊ ቅዱስ ዮሐንስ እንዲህ ማለት ይናገራል፣ የዮሐንስ ወንጌል ምዕራፍ አምስት ቁጥር ሶስት ላይ በሽተኞችና ዕውሮች፣ አንካሶችም፣ ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር ይላል። በዚህ ቦታ ላይ ይህ 38 ዓመት ሙሉ የተቀመጠው በህመም ሲሰቃይ የነበረው ሰው ብቻ አልነበረም ያለው። ብዙ ሰዎች ነበሩ፣ ሰውነታቸው የሰለለ ዕውሮች ነበሩ፣ አንካሶች ነበሩ፣ በዚህ ቦታ ላይ ድህነታቸውን ሲጠበቁ የነበሩ ማለት ነው። እነዚህ ሁሉ በሽተኞች በዚያ አምስት መተላለፊያ ባሏት የመጠመቂያ ቦታ ላይ ተኝተው ድህነታቸውን ይጠባበቁ ነበረ። ምንድን ነው የሚጠባበቁ የነበረው እነዚህ ሰዎች ለምን ወዲያው መዳን አልቻሉም? ለምን ተጠምቀው ወዲያው መዳን አልቻሉም ስንል ታዲያ ይድኑ የነበረው በመጽሐፍ ቅዱሳችን ላይም ተጠቅሶ እንደምናገኘው ይጠባበቁ የነበረው የጌታ መልአክ ወርዶ ጸበሉን እስኪያናውጠው ነው። የጌታ መልአክ ወርዶ ጸበሉን ሲያናውጠው ቀድሞ ወደ ውሃው የገባ ሰው ስለሚድን ነበረ። ሁሉም በዛ ቦታ ላይ ተሰልፈው ተኝተው መዳናቸውን ሲጠባበቁ የነበሩት ማለት ነው። የጌታ መላክ የተባለው ልቀ መላኩ የመላእክት አለቃ ቅዱስ ሩፋኤል ነው። በሕመም ላይ በቁስል ላይ የተሾመው ቅዱስ ሩፋኤል ነው። ቅዱስ ሩፋኤል ከሰማይ ወርዶ ውሃውን በሚያናውጥበት ጸበሉን በሚያናውጥበት ጊዜ ቀድሞ ወደዛ ውሃ ወይም ደግሞ ወደዛ ጸበል የገባ ሰው ይድን ነበርና በዚያ ቦታ ላይ እውሮች ነበሩ። በዚያ ቦታ ላይ አንከሶች ነበሩ። በዚያ ቦታ ላይ ልክ እንደዚህ ሰው 38 ዓመት ሙሉ እንደተኛው ሰው በአልጋ ቁራኛ በደዌ ዳኛ የተያዙ ብዙ ሰዎች ነበሩ። ነገር ግን ቀድሞ እየገባ ይፈወስ የነበረው ምን አይነት ሰው ነው ስንል ሀብት ያለው ገንዘብ ያለው ሰዎችን ቀጥሮ ልክ ገና ውሃው ሲናወጥ ቀድሞ ወርውረ የከቱትና ይድን ነበረ። እንዲሁም ደግሞ ህመማቸው በእግራቸው ለመሄድ ያልገደባቸው በውስጥ ደዌ የሚሰቃዩ ሰዎች ቀድሞ ወደ ውሃው ገብተው ይፈወሱ ነበረ እውሮች ግን ገና ወደ መጠመቂያው ቦታ ቶሎ ለመግባት ሲሞክሩ ሌላ ሰው ገብቶ ይድን ነበርና መዳን አልቻሉም። ይህ ሰው ደግሞ በአልጋ ቁራኛ በደዌ ዳኛ ተይዞ ገና ከተኛበት ተንከባሎ ወደዚያ ቦታ ላይ የሚያስገባው ሰው ያስፈልገዋል። ራሱ ተነስቶ መግባት አይችልምና ብዙዎች ሲድኑ እየተመለከተ እርሱ ግን ወደዚያ የሚያስገባው ሰው አቶ መግባት ስላልቻለ ይህን ሁሉ ዓመት መዳን አልቻለም ነበረ። ወገኖቼ መልአኩ ውሃውን ሲያናውጠው አንድ ሰው ብቻ ነው መዳን የሚችለው። መልአኩ ቤተሳይዳ ተብላ የምትጠራውን ፀበል ሲያናውጣት ይህንን በሽተኛ ሰው ወደ ፀበሉ ቦታ ተሸክሞ የሚያደርሰው ሰው ስላልነበረው ፈውስን ሊያገኝ አልቻለም። እርሱ ለሰላሳ ስምንት ዓመታት ያህል በመጠመቂያ አጠገብ ሊተኛ የቻለው ምንም አይነት ሰው ወይም ዘመድ ወይም ደግሞ ወገን ስላልነበረው ነው። በዚያ ቦታ ላይ በዚያ አልጋው ላይ ተኝቶ ብዙ ሰዎች ሲድኑ እየተመለከተ እርሱ ግን መዳን አልቻለም። ብዙ ሰዎች ደስ ብሏቸው ሲመለሱ እየተመለከተ እርሱ ግን ድኖ ደስ መሰኘት አልቻለም ነበረ። አስተውሉ። መድኃኒታችን ኢየሱስ ክርስቶስ ታዲያ ወደዚች የመጠመቂያ ቦታ የመጣው በተለይ ይህንን ሰው ለመፈወስ ነው። ምክንያቱም ወንጌላዊ ቅዱስ ዮሐንስ ሲናገር እንዲህ ይላል። የዮሐንስ ወንጌል ምዕራፍ አምስት ቁጥር ሰባት ላይ ኢየሱስ ይህንን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ይላል። አስተውሉ ለ38 ዓመት ያህል በዚህ መጠመቂያ ቦታ ላይ እንደተኛ ጌታችን ሁሉን ያውቃልና ይህንን ምክንያቱን አውቆ ጌታችን እርሱ ሊፈውስ እንደመጣ ይህንን አውቆ ወንጌላዊ ቅዱስ ዮሐንስ ይህንን ጻፈልን ማለት ነው ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ምድራውያን ሐኪሞች እንዴት ያደርግሃል? ከጀመረ ስንት ጊዜ ይሆናል? ልትታመም የቻልከው በምን ምክንያት ነው? እያለ ሳይጠይቀው፣ ይህንን ምክንያት ሳይደረድር በአምላክነቱ ሁሉን ነገር ያውቅ ስለነበረ ወደ እርሱ ጠጋ ብሎ እንዲህ አለው ልትድን ትወዳለህን? በማለት ፈቃደኛነቱን ጠየቀው አስተውል እግዚአብሔር ቤተሰቦች ፍቃደኛነቱን ጠየቀው ዛሬም እኔና እናንተ መዳን ከፈለግን ጌታችን ልትድኑ ተወዳላችሁን ይለናል አሁኖ መልሳችን ወይንስ ደግሞ ሌላ የሆነ ምክንያታችን የትኛውን ምን መልሰው አስተውሉ፣ ልትድን ትወዳለህን ካለው በኋላ ፈቃደኝነቱን ከጠየቀው በኋላ እርሱ ወደ ጸበሉ ሰው መጥቶ ከቶኝ ድን አለው ብሎ ለ38 ዓመት ሲጠባበቅ የነበረውን ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ፈወሰው። እንዲህ አለው ተነስና አልጋህን ተሸክመ ሂድ፣ በማለት በቃሉ ስለፈወሰው አልጋውን ተሸክሞ ወደ ቤቱ ሊሄድ ችሏል። በእውነት ክብር ለአምላካችን ይሆን። አስተውሉ፣ ለ38 ዓመት ሙሉ ሲማቅቅ ሲሰቃይ የነበረው ሰው ተነስ አልጋህን ተሸክመ ሂድ ሞሴ ለተባለ ብቻ ጌታችን በቃሉ ስለፈወሰው ወዲያው አልጋውን ብድግ አድርጎ ተሸክሞ ሄደ ማለት ነው። ክብር ለአምላካችን ይሁን። ታዲያ ይህ ከመሆኑ በፊት ግን ከነበረበት በሽታ ጤናማ ሊሆን ያልቻለበትን ምክንያት ሲናገር እንዲህ ብሏል። ጌታችን ወደዚህ በሽተኛ ሰው ሄዶ ልትድን ትወዳለህን ሲለው ያቀረበለት ምክንያት አዎን ወይም ደግሞ አይ ማለት ነበር የሚጠበቅበት። አይ መዳን አልፈልግም ወይም ደግሞ አዎ መዳን እፈልጋለሁ ነበር ምላሹ መሆን የነበረበት። ወይም ደግሞ በሽተኛ ሰው የሚታመም ሰው ይነጫነጫል፣ ተስፋ ይቆርጣል። በዚያ ስሜት ጾ ነው። ምክንያቱም እርሱ ይህን ሁሉ አመት ሲጠብቅ ብዙ ሰዎች እየገቡ ሲድኑ ሲመለከት ነበርና፣ እየተነጫነጨ እየተቆጣ ታዲያ መዳን ባልፈልግ ኖሮ በዚህ ቦታ ምን አስተኛኝ? ምንም ጠብቅ ይመስላል ብሎ ለጌታችን ምላሽን አልሰጠም። ጌታችንም አምላክ አላወቀም ነበረ። ነገር ግን ከእርሱ ጋር ሲመለከት ብዙ ሰዎች አብረውት ነበሩና ከጌታችን ጋር ከነዚህ ትላልቅ ሰዎች መካከል ጡንቻ ያላቸውን ሰዎች ይመድብልኛል፣ ከዚያም በኋላ ልክ ከመላኩ ሲያናውጠው እነዚያ ሰዎች አንስተው ወደዚያ ይወረውሩኛል፣ ወደ ጸበሉ፣ ያን ጊዜ እኔ እድናለሁ፣ ፈወሳለሁ ብሎ ስላሰበ ያቀረበው ምክንያት ልትድን ትወዳለህን ብሎ ሲያቀርብለት ወይም ደግሞ ጌታችን ሲጠየቀው ያቀረበው ምክንያት እንዲህ የሚል ነበረ። ጌታ ሆ ያለ በመነጫነጭ ስሜት አይደለም። ጌታ ሆ ያለ በትትና ውሃው በተናወጠ ጊዜ አለ በመጠመቃየት ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ልመጣ ሳለው ሌላው ቀድሞኝ ይወርዳል። በዚህም ምክንያት መዳን አልቻልኩም። ጌታ ሆይ ሰው የለኝም፣ ዘመድ የለኝም ንብረት የለኝም፣ ሀብት የለኝም እያለ መናገር ጀመረ። ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰባት ላይ ሲመለከቱ እንደምታገኙት ዛሬም የብዙ ሰዎች ችግር ይህ ነው ወገኖቼ። ዛሬም ቢሆን ሰው የለኝም የሚለው ቃል የብዙ ሰዎች ምክንያት ነው። ለምን ትምህርትን አልቀጠልክም ተብሎ የሚጠየቅ ሰው እንድማር የሚረዳኝ ሰው የለኝም ይላል። ለምን ስራ አልጀመርሽም የምትባል ሴት ልጅ ስራ የሚያስገባኝ ሰው የለኝም ትላለች። ልትድኑ ያልቻላችሁት ለምንድን ነው ተብለው የሚጠየቁ ሰዎችም የምንታክምበት ገንዘብ የሚሰጠን ሰው የለንም ይላሉ። ብዙ ሰዎች በብዙ ቦታዎች ላይ አጥብቀው የሚሹት ወይም ደግሞ የሚፈልጉት የሰዎችን መኖር ወይም ደግሞ የሰዎችን እርዳታ ነው። ዛሬም በዘመናችን ታዲያ እኛ አጥብቀን ልንሻው የሚያስፈልገን ነገር ግን የእግዚአብሔርን እርዳታና ማዳን መሆን አለበት ወገኖቼ። የእግዚአብሔርን እርዳታ ነው። መተማመኛችንን ሰዎችን አናድርግ፣ መተማመኛችንን እግዚአብሔርን እናድርግ ወገኖቼ። የምንበላው ምግብ፣ የምንጠጣው መጠጥ፣ የምንለብሰው ልብስ፣ የምንጠለልበት መጠለያ፣ የምንማርበትና የምንታከምበት ገንዘብና የምንፈልገውን ስራ መስራት የምንችልበትን መንገድ ሊያደሉን የሚችሉት ሰዎች ናቸው ብለን ወስነን ሁሉን ነገር ደምድመን ስላስቀመጥን ሁሉን ሊሰጥ ከሚችለው ከእግዚአብሔር ላይ ዐይኖቻችንን አንስተናልና ዛሬም በህመም የምንሰቃይ ዛሬም ስራ በማጣት ዛሬም የሚበላ የሚጠጣ በማጣት ምንሰቃይ ሰዎች መተማመኛችንን በሰዎች ላይ አድርገን ዐይኖቻችንን ከእግዚአብሔር ላይ ስላለሳን ነው። የሚያበላ የሚያጠጣ የሚያለብስ መጠለያ የሚሰጥ ስራን የሚባርክ የሚፈውስ የሚያበለጽግ የሚያኖር እግዚአብሔር መሆኑን አስረግጠን ስላላምንንና መታመኛችንን ሁሉ በሰዎች ላይ ስላደረግልን ድን አልቻልንም። ዛሬም ይህ በሽተኛ ሰው እድናለው ብሎ የተኛው የእግዚአብሔርን እርዳታ አገኛለው ብሎ ሳይሆን የአንድን ጎልማሳ ፈርጣማ ክንድ ስለነበረ ሊድን አልቻለም እርሱ የዳነው መድኃኒታችን ኢየሱስ ክርስቶስ ሊያድነው እንደሚችል ባመነ ጊዜ ብቻ ነበረ ለመዳንና ሌሎች ያጣናቸውን ነገሮች ለማግኘት በእግዚአብሔር ማመን ወሳኝ ነገር ነው ወገኖቼ ማመን ከዚያም መዳን ያስፈልጋል እግዚአብሔር ያለው ሰው ሁሉም ነገር አለው ወገኖቼ እግዚአብሔር የሌለው ሰው ግን ሁሉ ነገር ያለው ይመስለዋል እንጂ ምንም ነገር የለውም። የተማረ ቢመስልም አልተማረም። ስራ ያለው ይመስለዋል እንጂ ስራ የለውም። ጤና ያለው ይመስለዋል እንጂ ጤና የለውም። ሀብት ያለው ይመስለዋል እንጂ ድሃ ነው። የለበሰ ይመስለዋል እንጂ እርቃኑን ነው። እግዚአብሔርን ሳያምኑ የሚገኝ ትምህርት፣ እግዚአብሔርን ሳያምኑ የሚገኝ ስራ፣ እግዚአብሔርን ሳያምኑ የሚገኝ ጤና፣ እግዚአብሔርን ሳያምኑ የሚገኝ ልብስ፣ እግዚአብሔርን ሳያምኑ የሚገኝ ሀብት በከንቱ የሚጠፋ ነገር ነው። ባስተውሉ ላጣው ነገር ሁሉ እንደ መፍትሄ አድርጎ ሰውን የሚያቀርብና መፍትሄ ሲያጣ ሰው ስለሌለኝ ነው በማለት ምክንያት የሚያቀርብ ሰው ከእግዚአብሔር ጋር ያለው ግንኙነት ደካማ ወይም ደግሞ ባዶ መሆኑን በዚህ ሁኔታ መረዳት ይቻላል ማለት ነው። ለእያንዳንዱ ላጣናቸው ነገሮች ሁሉ ምክንያታችን ሰው ስለሌለኝ ነው የምንል ሰዎች ቆም ብለን እምነታችን ልንፈትሽ ያስፈልጋል። ወገኖቼ በእግዚአብሔር ላይ ያለን መታመን ልንፈትሽ ያስፈልጋል። ያ ለ38 ዓመት ሙሉ ባልጋ ቁራኛ በደዌ ዳኛ የተያዘው ሰው እግዚአብሔር ሁሉን ነገር በማድረግ ከሰው የሚበልጥ መሆኑን ቢያውቅ ኖሮ እንዲህ አይልም ነበረ። ብዙ ሰዎችም ከሰዎች ይልቅ የሚያምኑት እግዚአብሔርን ቢሆን ኖሮ ችግር ላይ ይወድቁም ነበረ። ሰው በሰው ከሚታመን ይልቅ በእግዚአብሔር ቢታመን እንደሚሻል ደግሞ ነቢይ እግዚአብሔር ቅዱስ ዳዊት ሲናገር እንዲህ ይላል። በዚህ በመዝሙር 72 ቁጥር 28 ላይ እንዲህ ይላል፣ ለእኔስ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዊም እግዚአብሔር ነው ይላል። አስተውሉ። ብዙዎች ግን መታመኛቸውን ወደ ሰው ስላደረጉ ወደ እግዚአብሔር ሊቀርቡ አልቻሉም። በእግዚአብሔር አምኖ ወደ ቤተ ክርስቲያን በመቅረብ ጸበል ከመጠመቅ፣ በእምነት ከመታሸት፣ ቅባ ቅዱስ ከመቅባትና በመስቀል ከመዳሰስ ይልቅ በሰዎች አምኖ ወደ ጠንቋይ ቤት፣ በሰዎች አምኖ ወደ ቃልቻው፣ በሰዎች አምኖ ወደ ዛርጎታችሁ፣ በሰዎች አምኖ ወደ ልዩ ልዩ ቦታዎች በመቅረብ እርሱ አድርጎ የሚላቸው ነገሮች ማድረግን የሚሻል መፍትሄ አድርገው ተቀብለውታል። በዚህ ምክንያት እስከዛ ድረስ ከህመማቸው ከቁስላቸው ሊፈወሱ ያልቻሉ ብዙዎች አሉ። መታመኛቸውን ሰው ላይ ስላደረጉ፣ ምድራዊ ሰዎች ላይ ስላደረጉ፣ ሰማያዊን አምላክ ስላላመኑ፣ መታመኛቸውን እርሱ ላይ ስላላደረጉ ዛሬም መዳን ያልቻሉ ብዙ ሰዎች አሉ። በእግዚአብሔር አምናለሁ ማለት ብቻ ግን ድህነትን ሊያሰጥ አይችልም። ወገኖቼ በእግዚአብሔር አምናለሁ ማለት ብቻም ድህነትን ወይም ደግሞ ያጡትን ነገር አያስገኝም። ለመዳን ያመኑትን ነገር በስራ መግለጽም ያስፈልጋል። አንዳንድ ሰዎች እንዲሁ ባፋቸው ብቻ በእግዚአብሔር አምናለው በማለት ቢናገሩም እምነታቸውን በሥራ ለመግለጽ ስላልቻሉ ሊድኑ ያልቻሉ ብዙ ሰዎች አሉ። በዚህ ጊዜ ደግሞ ጉድለቱ ከእነርሱ አለማመን እንደመጣ አድርገው ስለማይቀበሉ እግዚአብሔርን ደግሞ ሲያማርሩ እንመለከታለን። በአፋቸው ብቻ እግዚአብሔርን አምናለው የሚሉ ነገር ግን ተግባራቸው ዜሮ የሆነ ሰዎች እግዚአብሔርን ሲያማርሩ እንመለከታለን። ሰው ግን የሚድነው በእምነት ብቻ ሳይሆን በስራም ጭምር ነው። ይህንም ደግሞ እንደ ማሳያ ያህል ስንመለከት አባታችን አብርሃም በእምነት የጸደቀ ሰው ቢሆንም እንኳን ይህንን እምነቱን በስራ አስረግጦ የገለጠው እግዚአብሔር አድርጎ ወይም ደግሞ ስራ ያለውን ነገር ሥራት ነው እርሱ። አባታችን አብርሃም በእግዚአብሔር አምኛለሁ ብሎ በኃጢአት ከተሞላው ከከለዳውያን ሀገር ከዑር ለመውጣት ፈቃደኛ ባይሆን ኖሮ እግዚአብሔር የገባለትን ቃል ኪዳን በሙሉ ሊያገኝ አይችልም ነበረ። ማመን ካመኑ በኋላ ደግሞ ያመኑትን ነገር በሥራ መግለጽ የክርስትና አብይ ነገር ነው። አስተውሉ። ለዚህ ነው ሐዋርያው ቅዱስ ያዕቆብ እንዲህ ያለ የሚናገረው። በዚህ በያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ ተነብስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። እዚህ ጋር ልብ ብላችሁ አስተውሉ። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። ስራና እምነት የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው። እምነት ያለ ሥራ፣ ሥራም ያለ እምነት ዋጋ ወይም ደግሞ ድህነት ሊያሰጡ አይችሉ ማለት ነው። የሰው ስጋ ሞተ የሚባለው ነፍሱ ስትለየው ነው። የሰው እምነት ደግሞ ሞተ የሚባለው ወይም ደግሞ ይሞታል የምንለው ስራ ሲለየው ነው። ስለዚህ ለማመን ለማመንማ አጋንንትም እግዚአብሔርን ያምኑታል በፊቱም ይንቀጠቀጣሉ። ይሁን እንጂ ግን ይህ እምነታቸው በስራ ሊገለጽ ስላልቻለ ወይም ደግሞ እምነታቸውን በስራ ሊገልጹ ስላልቻሉ ሊድኑ አልቻሉም። ስለዚህ ታሞ ለረዥም ጊዜ በአልጋ ላይ የተኛ ሰው እግዚአብሔርን አምናለው እያለ ይህንን እምነቱን በስራ መግለጽ የማይችል ከሆነ የእርሱ እምነት ከአጋንንት እምነት ጋር የሚመሳሰል ስለሆነ ድኖ የተኛበትን አልጋ ተሸክሞ መሄድ አይችልም ማለት ነው። ስለዚህ አንድ ክርስቲያን ነኝ የሚል ሰው ልብስና ምግብ ላጡ ሰዎች እምነቱን ምግብና ልብስ በመስጠት ወይም ደግሞ በሥራ በመግለጽ ሊታደጋቸው ይገባዋል እንጂ ያለምንም አይነት በጎ ሥራ ሳያደርግላቸው በደና ሂዱ እሳት ሙቁ ጥገቡ ቢላቸው ለሰውነታቸው የሚያስፈልጋቸውን ምግብና ልብስ ባይሰጣቸው የእርሱ እምነት በሥራ ስላልተገለጸ እምነቱ የክርስቲያን እምነት ሳይሆን የአጋንንት እምነት ነው ማለት ነው። ያዕቆብ 2 ቁጥር 14 ላይ ስንመለከት እንደምናገኙ ማለት ነው። ከሁሉ አስቀድሞ ግን ይህ ህመም ወይም ደግሞ የትኛውን ፈተና ወደኛ የሚመጣው በራሳችን ኃጢአት ምክንያት እንደሆነ ልናውቅ ያስፈልጋል። ያ ለ38 ዓመት ሙሉ ባልጋ ቁራኛ በደዌ ዳኛ ተይዞ የነበረው ሰው ለዘመናት ባልጋው ላይ ሊተኛ የቻለው በኃጢአቱ ምክንያት መሆኑን ደግሞ የወንጌሉ ቃል ያስረዳናል፣ ሊነግረናል ማለት ነው። ምን ብሎንም ያስረዳን ስንል ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 14 ላይ እንደሚል ቃል እናገኛለን። ከዚህ በኋላ ኢየሱስ በመቅደስ አገኘውና፣ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደ ወደፊት ኃጢአት አትስራ አለው። አስተውሉ አትስራ አለው ይላል። እዚህ ጋር ልናስተውል የሚያስፈልገን ነገር በኃጢአታችን ምክንያት ብዙ ፈተና መከራ ሊያገኘን ይችላል። ነገር ግን ወደ እግዚአብሔር አምላክ ብንማፀን፣ ብናልቅስ፣ በእምነታችን ላይ ስራን ጨምረን እግዚአብሔር አምላክን ስናመሰግን፣ ወደ ፈጣሪ ስናነባ፣ ስናልቅስ እግዚአብሔር አምላክ ፈውስን ይልክልናል። አለበለዚያ ግን ሌላ ከባድ ነገር ይደርስብናል ማለት ነው። ለዚህ ነው ከዚህ የሚብስ እንዳይደርስብን ወደፊት ኃጢአታት ስራ ያለው ማለት ነው። ህመም በእዮብ ላይ እንደተገለጠው ለፈተና ሊገለጥ እንደሚችል ሁሉ በዚህ ሰው ላይም ደግሞ ለኃጢአት ተገልጧለ ማለት ነው። ህመም ለፈተናም ሊገለጥብን ይችላል፣ እንደዚሁም ደግሞ በኃጢአታችን ምክንያትም ሊመጣብን ይችላል ማለት ነው። ስለዚህ ይህንን ቆም ብለን ልናስተውል ያስፈልጋል ማለት ነው። ዛሬም ቢሆን ታዲያ ሰዎች ሁሉ በኃጢአት ደዌ ተይዘዋል። ዝሙት፣ ርኩሰት፣ መዳራት፣ ጠብ፣ ክርክር፣ ውሸት፣ ስርቆት፣ ስድብ፣ ዋልጌነት፣ ወዘተ በብዙ ሰዎች ላይ የሚዘወተሩ የኃጢአት አይነቶች ናቸው። ስለዚህ እነዚህን ኃጢአቶች እያዘወተርን ህመምን፣ በሽታን፣ ደዌን በላችን እያመጣን ያለነው ነው። የለበሰነው ስጋ ድካምና ኃጢአት የሚስማማው ስጋ ስለሆነ ሁላችንም በአንዱ ወይም ደግሞ በሌላው የኃጢአት አይነት እንሰናከላለን። ስለዚህ ሁሉም ሰው ኃጢአተኛ ሰው መሆኑን ደግሞ ወንጌላዊ ቅዱስ ዮሐንስ በአንደኛ መልእክቱ ላይ እንዲህ ሲል እንዲህ ሲል ተናግረዋል። በዚህ በአንደኛ ዮሐንስ ምዕራፍ አንድ ቁጥር ስምንት ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ስለዚህ ሁሉም ሰው ኃጢአተኛ ከሆነ ደግሞ ድህነቱን ወይም ደግሞ ፎስን ለማግኘት አቤቱ፣ እንደ ቸርነት መጠን ማረኝ፣ እንደ ምሕረትህን ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ እኔ መተላለፌን አውቃለሁ ኃጢአቴም ሁል ጊዜ በፊቴ ነው እና እያለ መዝሙር አምሳ ቁጥር አንድ ላይ የተጠቀሰውን እየደገመ በየጊዜው ንስሐ በመግባት ምሕረት የሚያድለውን ጌታ መለመን ይጠበቅበታል ማለት ነው። እንደ መጻጉ ወይም ደግሞ እንደዚህ ሰው ስለሰራው ስራ ሳይጸጸት ሰው የለኝም እያለ በስሞታ የሚቆይ ሰው ግን ድህነትን ሊያገኝ አይችልም። ዘወትር እንደ ቅዱስ ዳዊት ኃጢአቱን በዓይኖቹ ፊት የሚመለከት ሰው በራሱ ኃጢአት ዘወትር እየተጸጸተ እንባዎቹን በምኝታው ላይ የሚያፈሰው ድህነትን ያገኛል። ዛሬ ግን ብዙ ሰዎች ኃጢአት መስራታቸው ከተሆኑ ትዝ ስለማይላቸው በንሳ ሊመለሱ አልቻሉም። ከግማሽ በላይ የሚሆነው ዕድሜያቸውን የሚያሳልፉት በኃጢአት አልጋ ላይ ተንዳለው ተኝተው ነው። ስለዚህ ሁላችንም ቆም ብለን ልናስብ ያስፈልጋል። ወገኖቼ ኃጢአታችን፣ በደላችንን እግዚአብሔር አምላክ ይቅር እንዲለን ልንማጽን ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳል። ስለዚህ በአራተኛው የአብይ ጾም ሳምንት ቤተክርስቲያናችን መጻጉ ብላ ጌታችን መድኃኒታችን የሶርሰስ በሽተኞችን ስለመፈወሱ በደንብ በስፋት ታስተምራለች። ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም የተማርነውን አስተምረን ያወቅኑን አሰውቀን ቢሆን ኖሮ ማንም ሀብቶ ልና ስመክር ስናስታ ማተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ ነገር ግን እኔና እናንተ የተማረነች ስለማናስተምር ያወቅዶ ስለማናሳውቅ ብዙዎች ካለማወቅ የተነሳ እየሳቱ ያሉት ማለት ነው ስለዚህ የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው ይህን እንድናደርግ ደግሞ እርሶ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳል ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣ ያላችሁ ሰዎች ካላችሁ ከዚህ በፊት የተማማርነው ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱ መጫን ይኖርባቸዋል፣ ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ እና አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም እና ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጭ ያኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ አሳ ጠብቆ ያስተማረን የመከረን ይገሳል። አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየ